ሰላም የሀረር ግሎባል ኔትወርክ ተከታታዮቻችን የዕለቱን መረጃዎች ይዘላችሁ ይቀርብናል። እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አጋርነታችሁን አሳዩ። እውቋ የፖፕ ሙዚቃ አቀንቃኝ ኬቲ ፔሪ የጠፈር ጉብኝቷን አጠናቃ ተመለሰች። ሀረር የዓለም የቱሪዝም ከተሞች ፌዴሬሽን አባል ሆና ተመረጠች። ሰርጉ ሊደገስ ዘጠኝ ቀናት ሲቀሩት አማቹን ይዞ የጠፋው ሙሽራ እያነጋገረ ይገኛል። አነጋጋሪው ተጫዋች ኡራጓዊው ሉዊስ ሱዋሬዝ አሁንም ተጫዋች መንከሱን በዛሬው ጥንቅር አካትነዋል። አብራቸውን የቆዩ በጋዛ ከ70 በመቶ በላይ ትምህርት ቤቶች በእስራኤል ጥቃት ደርሶባቸዋል ተባለ። ኢራቅ በአጋጠማት ከባድ አሸዋ አውሎ ነፋስ ከ1800 በላይ ዜጎቿ ሆስፒታል መግባታቸው ተገለጸ። ከሰሞኑ በማህበራዊ ሚዲያ አነጋጋሪ ምስል ሲለቅ የነበረው ግለሰብ በቁጥጥር ስር ዋለ። ሐረር ዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል ሆና ተመረጠች። ሐረር ዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል መሆኗ የቱሪዝም ዘርፉን ለማነቃቃት ትልቅ አቅም የሚፈጥር መሆኑን የክልሉ ርዕሰ መስተዳደር አቶ ኦርዲንበርዲ ገልጸዋል። ሆንኮንግ በተካሄደው የዓለም የቱሪዝም ከተሞች ፌዴሬሽን ጉባኤ ሐረር ከተማ ያቀረበችው የአባልነት ጥያቄም ተቀባይነት አግኝቷል። ሐረር ከተማ የፌዴሬሽኑ አባል መሆኗ ሐረርን ከሌሎች ከተሞች ለማስተሳሰር እና አብሮ ለመስራት እንዲሁም የቱሪዝም ዘርፉን ለማነቃቃት ትልቅ አቅም የሚፈጥር መሆኑን አቶ ኦርቢን ብሬ አስታውቋል። እንደ ኤሮፓውያኑ አቆጣጠር በ2023 ሐረር የዓለም የቅርስ ከተሞች አባል ሆና መመዝገቧ ይታወሳል። የሐረር የማሰራራት ዘመን ተጠናክሮ ይቀጥላል ሲሉም ርዕሰ መስተዳደሩ መልዕክታቸውን አስተላልፈዋል። ኢራቅ በአጋጠማት ከባድ የአሸዋ አውሎ ነፋስ ከ1800 በላይ ዜጎቿ ሆስፒታል ገብተዋል። በኢራቅ መካከለኛና ደቡባዊ የሀገሪቱ ክፍሎች በተከሰተው የአሸዋ አውሎ ነፋስ ከመተንፈሻ አካላት ጋር ተያይዞ ችግር ያለባቸው ከ1800 በላይ ዜጎች ሆስፒታል መግባታቸውን የጤና ባለስልጣናት አስታውቋል። በኦንላይን የተሰራጩ ተንቀሳቃሽ ምስሎች እንዳሳዩትም ብርቱካናማ ጭጋጋ ያለው አውሎ ነፋስ በከተማው የተለያዩ አካባቢዎች ሲያውቅ አሳይተዋል። የአሸዋ አውሎ ነፋሱ በዚህ ዓመት በሀገሪቱ ከተከሰተው ጠንካራው ነው ተብሏል። አውሎ ነፋሱን ተከትሎ በተለያዩ የሀገሪቱ ክፍሎች የኃይል መቆራረጥና በረራዎች መቋረጣቸውን የሀገር ውስጥ ሚዲያዎች ዘግበዋል። በኢራቅ የአሸዋና የአቧራ አውሎ ነፋሶች የተለመዱ ቢሆንም ከአየር ንብረት ለውጥ ጋር ተያይዞ ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ነው ቢቢሲ ዘገበው። እቋ የፖፕ ሙዚቃ አቀንቃኝ ኬቲ ፔሪ የጠፈር ጉዞዋን አጠናቃ ተመልሳለች። የፖፕ ኮኮባን ኬቲ ፔሪን ያካተተው የብሉ ኦሪጅን ኩባንያ የጠፈር ቡድን ሰኞ ማለዳ ወደ ጠፈር ለጉብኝት ተጉዟል። በረራው በሙሉ የሴት ቡድኖች የተደረገ ሲሆን እንደ ኩባንያው ገለጻም ይህ በረራ ከአውሮፓያኑ 1962 ጀምሮ ለመጀመሪያ ጊዜ በሴቶች የተደረገ የጠፈር በረራ ሆኗል። ከታዋቂዋ አቀንቃኝ ኬቲ ፔሪ ጋር የብሉ ኦሪጅን ባለቤት የሆነው የጄፍ ቤሶስ እጮኛ ላውረንስ ሳንቼዝም በጉብኝት ውስጥ ተካታለች። ኬቲ ፔሪ ከብሉ ኦሪጅን የጠፈር በረራዋ በኋላ ደስታዋንና ምስጋናውን ገልጻለች። ሙዚቀኛዋ ልምዷንም ሕይወትን የሚቀይር በማለት ስትሰይመው በረራው ስለሚሰጠው ጥልቅ የአመለካከት ለውጥ አጽንኦት ሰጥታ ተናግራለች። ይሄ ከሁሉ ሌላ ቀን መንፈሳዊ ተሞክሮ ነው በማለትም ነው የገለጸችው። ጉዞው 11 ደቂቃ የወሰደ ሲሆን፣ 100 ኪሎሜትር ከምድር በላይም ተጉዟል ብሎ ኦሪጅን የተባለው የጄፍ ቤዞስ ተቋም እንዳለው። ለመጨረሻ ጊዜ ሴቶች ብቻ የተሳተፉበት የህዋ ጉዞ የተከናወነው ከ60 ዓመት በፊት በሶቪየት ህብረት ነበር። ብሎ ኦሪጅን የህዋ ቱሪዝም 150 ሺህ ዶላር እንደሚያስከፍልም ታውቋል። ከኢትዮጵያውያን ባህል፣ ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨው ግለሰብ በቁጥጥር ስር አውሎ ምርመራውን እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታውቋል። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስሎች በርካታ የህብረተሰብ ክፍሎችን ቅሬታ ያነሱበት ጉዳይ ሆኗል። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ሕግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀውም ግለሰቡ በጎዳና ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነኩ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸውን ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጠራበት እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱና ያፈነገጡ እየሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን የሚለቁ ግለሰቦች ላይ የሚወሰደው እርምጃ አጠናክሮ እንደሚቀጥል ፖሊስ አስታውቋል። ሰርጉ ሊደገስ ደገዝ ዘጠኝ ቀናት ሲቀሩት አማቹን ይዞ የጠፋው ሙሽራ እያነጋገረ ይገኛል። የሀያ ዓመት ወጣት ነው የተባለው ሙሽራ ሰርጉ ሊደገስ ሳምንት ሲቀረው ሊያገባት እያዘጋጀ የነበረችውን እንስትናት ከሆኑት የ40 ዓመት ሰው ጋር በመጥፋቱ የበርካቶችን ትኩረት የሳበ ጉዳይ ሆኗል። በህንዷ ውተር ፕሬደሽ ግዛት በአሊግራ ከተማ ነዋሪ የሆነ ወጣት ጥንዶች ሲሆኑ ግንኙነታቸውን ወደ ትዳር ለማሳደግም በመጪው ረቡዕ ማለትም አፕሪል 16 ቀን ሰርግ ሊደግሱ ቀነ ቀጠሮ ይዘው ነበር። በዚህ መሰረት ወዳጅ ዘመድ በደስታቸው ቀን ይገኝ ዘንድ የጥሪ ካርድም ልከዋል። ተጋባዦቹም ይዘውት የሚሄዱትን ስጦታ ማዘጋጀትም ጀምረዋል። ነገር ግን በጉጉት የሚጠበቀው ቀን እሁን ሊሆን ዘጠኝ ቀናት ሲቀሩ ታዲያ በርካቶችን ያስደነገጠው ነገር ተፈጠረ። የ20 ዓመቱ ወጣት ሙሽራ የውሃ ሽታም ሆኖ ቀረ። እዚህ አየሁት የሚል ሰውም ጠፋ። ነገር ግን ሙሽራው ለብቻው አልነበረም የጠፋው አኒታ የተባሉት የሙሽሪት እናትን አብረውት ነበሩ። ነገሩ ግን በዚህ ያበቃ አልነበረም። ቀስ እየተባለ ነገሮች ሲጣሩ ወጣቱ ለአዲሱ ጎጆ መቀለሻ ሲባል ከፍቅረኛው ጋር በመሆን ያጠራቀማትን ገንዘብ፣ የሙሽሪት እናት ደግሞ ከባላቸው ጋር በመሆን ሲቆጥቡት የነበረውን ገንዘብ ይዘው ነበር የጠፉት ልትሞሸር ቀን እየቆጠረች የነበረችው ሪፋኒ እና አባቷ በባዶ ኪስም አስቀሯቸው። ታዲያ ራሁል ለመጨረሻ ጊዜ ከቤት ሲወጣም ለሰርግ የሚሆኑ አልባሳትን ለመሸማመት በማለት ነበር። ነገር ግን የዛን ቀን ምሽት ለአባቱ በመደወል ከከተማ እየወጣ እንደሆነና እሱን በመፈለግ ጊዜያቸውን እንዳያባክኑ ይናገራል። የሙሽሪት እናትም ታዲያ በተመሳሳይ ቀን ነበር ለልጃቸውም ሆነ ለባለቤታቸው ምንም መልእክት ሲያስቀምጡ ከቤት ወጥተው የቀሩት። ታዲያ በጉዳዩ ላይ አስተያየት የሰጠችው ሻፋኒ ፍቅረኛዋና እናቴ ለየት ያለ ግንኙነት እንደነበራቸው እጠራጠር ነበር፣ እኔም ሚያዝያ 16 ላገባ ነበር። ነገር ግን ይህ ከመሆኑ በፊት ከእናቴ ጋር ተያይዘው ጠፉ ስትል ተደምጣለች። ራሁልና እናቴ ላለፉት ሶስት ወራትና አራት ወራት ለረጅም ሰዓት በስልክ ያወሩ ነበር። በመጨረሻም እናቴ ያለንን ገንዘብ ሁሉ ይዛብን ሄዳለች። ልቤንም ሰብራዋለች። ከዚህ በኋላ እየፈለገችውን ማድረግ ትችላለች። ዝምድናችን ተበትሷል። ነገር ግን ከእኛ የወሰደችውን ጌጣጌጥና ገንዘብ እንዲመለስልን እንፈልጋለንም ስትል ተናግራለች። ከሰሞኑ በኢንተር ሚያሚ እና ሎስ አንጀለስ መካከል በተደረገው ጨዋታ የቀድሞው የሊቨርፑል የባርሴሎናና የኡራጋኝ የአሁኑ የሚያሚ አጥቂ ሉዊስ ሱዋሬዝ የቡድን አጋሩን ጆርዲ አልባን መንከሱን ታውቋል። በጨዋታው አለመግባባት ተፈጥሮ ጉሽሚያዎችና መገፋፋት በነበረበት ወቅት ነው። አልባ የሱዋሬዝ ደረት አካባቢ እጁን ያደርጋል። የተቃራኒ ቡድን ተጫዋጭ እጅ የመሰለው ሱዋሬዝ የቡድን አጋሩን ጣትም ይነቅሳል። ከንክሻው በኋላም በህመም ወድቆ ታይቷል። ሶዋሬዝ ከዚህ ቀደም በሶስት አጋጣሚዎች የተቃራኒ ተጫዋቾችን ነክሶ ያውቃል። በ2010 ለአያክስ በሚጫወትበት ወቅት ከመሰል የመናከስ ባህሪ ጋር ተቀጥቶ የሚያውቀው ሶዋሬዝ በ2013 ዓመትም በሊቨርፑል ሳለ የቼልሲውን የመስመር ተከላካይ ከዚህ ቀደም ተናክሶ ተቀጥቶ ነበር። በተመሳሳይ በ2014 የዓለም ዋንጫ ከጣሊያን ብሔራዊ ቡድን ጋር በነበራቸው ጨዋታ የጣሊያኑን ተከላካይ ጆርጆ ቼሊኒን ተናክሶ ለአራት ወራት ተቀጥቶም እንደነበር አይዘነጋም። ዓመላ ይለቅም እንዲሉ ሱዋሬዛውኑም መናገሱን የቀጠለ ሲሆን በዚህ አጋጣሚ ግን የቡድን አጋሩን የነከሰ መሆኑ ጉዳዩን ይበልጥ አነጋገር አድርጎታል። በጋዛ ከ70 በመቶ በላይ ትምህርት ቤቶች በእስራኤል ጥቃት ደርሶባቸዋል ሲል የተባበሩት መንግስታት ድርጅት አስታወቀ። ተመድ እንዳለው በጋዛ የሚገኙ ከ70 በመቶ በላይ የሚሆኑ ትምህርት ቤቶች በቀጥታ በእስራኤል ጥቃት የደረሰባቸው ናቸው። በጋዛ የሚገኙ 88 በመቶ የሚሆኑ ትምህርት ቤቶች እድሳትና ከፍተኛ ጥገና የሚያስፈልጋቸው ናቸው ሲል ድርጅቱ አስታውቋል። በተባበሩት መንግስታት የተሰሩ 162 ትምህርት ቤቶችም እድሳቱ የሚያስፈልጋቸው መሆኑ ተገልጿል። ድርጅቱ የእስራኤል ጥቃት የጋዛ ልጆችን ያፈናቀለ ያስጨነቀ የመማር መብታቸውን የነፈገ ነው ብሎታል። ትምህርት በጋዛ ጉዳተኞች ሆኗል ሲል ድርጅቱ ገልጿል። ጥቅምት ሰባት በጋዛ ጦርነቱ ከተጀመረ ጀምሮ ሴቶችና ህጻናትን ጨምሮ ከ51 ሺህ በላይ ፊልስጤማያን ህይወታቸው አልፏል ሲል አናዶሉ ዘግቧል። እስካሁን ስትከታተሉት የነበረው መረጃዎቻችን እዚህ ላይ ያበቃሉ። እንደተለመደው ላይክ፣ ሼር እና ኮሜንት ያድርጉ።